የርገን ክሎፕ ወደ ኋላ መለስ ብለው በ2016 ማንቸስተር ዩናይትዶች ወደ ኦልትራፎርድ ሊያስኮበልሏቸው አድርገውት የነበረውን አጋጣሚ አስታውሰዋል። ጀርመናዊው የቀድሞ ሊቨርፑል አሰልጣኝ የርገን ክሎፕ ሊቨርፑልን ከመቀላቀላቸው በፊት ማንቸስተር ዩናይትድን ለማሰልጠን ስላልተስማሙበት ምክንያት ታዲያ ሲናገሩ እንዲላሉ ምክንያቱ ከእነሱ ጋር በነበረ ንግግር የማልፈልጋቸውን ነገሮች መስማት የነበረ የምትፈልጋቸውን ተጫዋቾች እናመጣልሃለን ብለው የነበር ንግግራቸው ይህን እናደርጋለን ይህን እናደርጋለን ብቻ ነበረ ሲሉ ገልጸዋል። የርገን ክሎፕም አያይዞ በወቅቱ የማንቸስተር ዩናይትዶች ሀሳብ ምርጥና ኮከብ ተጫዋቾች ማስፈረም ነበረ። ስለ እግር ኳስ በጭራሽ አልተናገሩም ሲልም ሀሳቡን አጋርቷል። ጀርመናዊ አለቃ ከፈረንሳዊው የእግር ኳስ ሊቅ አርሴን ቬንገር ጋር ስለመወዳደራቸውም ተጠይቆ እኔን ከቬንገር ጋር ማነጻጸር የእሳቸውን ክብር ማጉደል ነው ሲል አስተያየቱን ሰጥቷል። የቀድሞው የሊቨርፑል ሌጀንድ እንዲሁም ደግሞ አሁን ላይ በእግር ኳስ ቦንዴትነት እየሰራ የሚገኘው ጄሜ ካራገር ስለ ሞሐመድ ሳላ አስተያየቱን ሰጥቷል። በዘንድሮ የውድድር አመት ደካማ የሚባል አጀማመር ላይ ስለሚገኘው ሞሳላ ካራገር እንዲህ ይላል። ሞሳላ አሁን ላይ እያንዳንዱን ጨዋታ መጀመር ያለበት አይመስለኝም ሲል አስተያየቱን ሰጥቷል። በዕለተ እሁድ በላንክሻር ደርቢ ለወትሮ ድንቅ ብቃቱን በሚያሳይበት ጨዋታ ላይ ጠፍቶ ማምሸቱን ተከትሎ በበርካቶች ዘንድ ወቀሳዎች እንዲሰነዘርበት ያደረገው ግብጻዊ ኮከብ ሞሐመድ ሳላ ባለፉት ስምንት የእንግሊዝ ፕሪምየር ሊግ ጨዋታዎች ሁለት ጎሎችን ማስቆጠር ሲችል ሁለት ግብ የሆኑ ኳሶችን ለቡድን አጋሮቹ አመቻችቶ አቀብሏል። ግብጻዊ ኮከብ ባሳለፍነው የውድድር አመት በሊጉ ሊቨርፑሎች ሻምፒዮን ሲሆኑ 29 ግቦችን ከመረብ አዋህዶ 16 አሲስቶችን አድርገው እንደነበር እናስታውሳለን። በዘንድሮ የውድድር አመት ሞሐመድ ሳላ ብቻ ሳይሆን ሊቨርፑሎችም ሊጉን ከጀመሩበት ሶስት ድሎች ውጪ ጥሩ ግስጋሴን በሊጉ ሆነ በሻምፒየንስ ሊግ ማሳየት ተስኗቸዋል። ኖቲንጋም ፎረስቶች ውስጥ በዋና አሰልጣኝነት መቅጠር ችለዋል። ከወራቶች በፊት የፖርቱጋላዊ አሰልጣኝ ኖኖ ኤስፐሬቶ ሳንቶ ከክለቡ ባለቤት ኢቫንጄሊኮስ ማሪናኪስ ጋር በነበረው አለመግባባትና በውጤት ማጣት ምክንያት የሽኙ ጫካዎቹ እንደሚታወሰው አንጌ ፖስቴኮግሉን በዋና አሰልጣኝነት መቅጠር ችለው እንደነበር ይታወሳል። ይሁን እንጂ ፖስቴኮግሉ በቡርኖት የተጠበቀውን ያህል ማስመዝገብ ውጤት ተስኖ ተደጋጋሚ ሽንፈቶችን ሲያስተናግድ የተመለከተ ሲሆን ይህንንም ተከትሎ በለተ ቅዳሜ ቼልሲዎችን ገጥ ተገጥመው በሜዳቸው 3 ለ0 ከተሸነፉ በኋላ በ16 ደቂቃዎች ውስጥ አንጌን ከአሰልጣኝነት ወንበራቸው ለማንሳት ተገደዋል። ይሁን እንጂ በሰዓታቶች ውስጥ ሌሎች አማራጮችን ለመመልከት ጥረት ያደረጉት ፎረስቶች ከጣሊያናዊ አሰልጣኝ ሮበርቶ ማንቺኒም ጋር ንግግሮችን ለማድረግ ተገደው ነበረ ቢሆንም ሳይስማሙ ቀርተው ነበረ። ይሁን እንጂ በሊጉ ከዚህ ቀደም በበርንሌና በኤቨርተን ቤት አሰልጣኝነት የምናውቀው ሲያንዲያች ጋር ከስምምነት ለመድረስ የቻሉ ሲሆን በቃል ደረጃ ስምምነቶች ተፈጽመዋል። በሚቀጥሉ ያሉት ሰዓታቶች ምናልባት ኤቨርተኖችን እንግዲህ ከዚህ ቀደም ያሰለጠነው ሲያንዲያጅ በይፋ የኖቲንግሃም ፎረስት ዋና አሰልጣኝ ሆኖ የሚደርስ ይሆናል።